ውድ ቤተሰብ ካስታወሳችሁ፣ ይሄንን ሺሮም 40 ዶላር አውጥቼ ገዝቼ ነበር። 40 ዶላር አውጥቼ፣ ሁሌ ቪዲዮስ እሰራላችሁ በዚህ ነበር ሞስተራይዝ ማድረግ። ግን ጨርሼ፣ ራሴ የሰራሁት እኔ እህታችሁ ራሴ ነኝ የሰራሁት ሴርሞን። 40 ዶላር አተረፍኩ፣ ከኬሴ እንዳላወጣ አደረግኩ ማለት ነው። የሚገርም ቆዳችሁ እንዳያረጅ ዩት ቆዳችሁ ጽድት ትፍክት እንዴ ትልቁና ትልቁ ነገር በጣም የከሳ ፊትን በጣም ቦቶክስ ያደርጓል፣ ያወፍረዋል። እንደኔ እንደዚህ ጉንጫም ያደርጋችኋል ማለት ነው። ፊታችሁ የከሳ እህቶቼ፣ እባካችሁን እባካችሁን፣ ይሄንን ነገር ሰርታችሁ ተጠቀሙ። ሙሉ ቪዲዮ ዩቲዩብ ላይ እዩት፣ ተጠቀሙ። የሚገርም ለውጥ ታገኛላችሁ። ከቤታችሁ ማጣት የለባችሁ። ማታ ማታ እየተቀባሽ መተኛ ብቻ ነው ከእናንተ የሚጠበቀው። እዩት፣ ላሳያችሁ እንዴት ቆዳን እንደሚያሳምር ይል በተግባር አሳይን። እናንተ ብዙ ጊዜ ቪዲዮ ለምንድ ነው በቲክቶክ ማታ እንደ ዩቱብ ገብታችሁ እንጂ አያችሁት። ሙሽራ ነው የሚያደርገው ፊታችሁን። በቃ ይሁት ይሁት እንዴት ቆዳ እንደሚያጸዳ በተአምር፣ ቆዳችሁ አያረጅም፣ አይሸበሸብም። እንዲህ ጽድት ፍክት ያለ ነው። መታጠብ የለም። ጠዋት ነው የምትታጠቡት ሁሉንም አይታችሁ የጎደለኝን ተናገሬ ያለው ገዝታችሁ ቢሆን አሟልታችሁ። እኔም ያው ነገ አሟላበታለሁ የጎደለ ነገር ስላለ ቪዲዮ ላይ ተናገሬ ያለው ተጠቀሙና ኮመንቱን አጥለቅልቁት። እናመሰግናለን በሚል ማለት ነው። የተከበራችሁ የሳምሪ ቤተሰቦች እንደምናችሁ እንደምንከረማችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን እናንተም በያላችሁበት ሰላማችሁ ብዝት ይበል። ውድ ቤተሰቦቼ፣ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እላለሁ ዛሬ በአዲስ ቪዲዮ ከች ብዬ የላቸዋለሁ። ትዝ ካላችሁ ይሄንን ሴሩም ጨርሼዋለሁ። አርባ ዶላር ነው የገዛሁት ብዬ ሁሌ ፊል ሞይስቸራይዝ በማደርግበት ጊዜ ማታ ማታ እየተቀባሁት ፊቴን እየተቀባሁት እተኛ ያለው። እንግዲህ ፊቴ እንደምታዩት ጽድት ፍክት ያለ ያልተሸበሸበ፣ ያልተጨማደደ ያልተኮማተረ ነው ማለት ነው። ስለዚህ ሁላችሁም ቆዳችሁ ያለ እድሜያችሁ ከተሸበሸበ፣ በእድሜያችሁም ከተሸበሸበ ወደ ቤቢ ፌስ ይቀይራችኋል ማለት ነው። ይሄ ሚስጥሮ ማለት ነው። ዛሬ ልላቸው የፈለኩት ነገር ይህንን ራሱኑ ቤት ውስጥ እሰራላችኋለሁ። አርባ ዶላር አውጥቼ ከምገዛ አለቀብዬ ራሱኑ መስራት እየቻል ቤቴ ውስጥ ማለት ነው። ኦርጋኒክ የሆነውን ነገር መስራት ራሱኑ መስራት። ስለዚህ ሁላችሁም ይህንን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ተጠቀሙ በጋራ በነፃ ዛሬ አርባ ዶላር እንዳታወጡ እሰራላችኋለሁ። ለራሴም እሰራለው አልቆብኛል እንደምታዩት ማለት ነው። ቀጥታ ወደ ስራው እንሄዳለን በጣም ብዙ ጥቅም አለው ይሄ ሴሩም ማለት ነው። ማታ ማታ እየተቀባችሁ መተኛ፣ ጠዋት መታጠብ። እንግዲህ ይሄ ነው፣ ጽድት ፍክት ያለ ያልተሸበሸበ ያልተጨማደደ፣ እንዳታረጁ ፕሮቴክት ያደርጋችኋል ማለት ነው። በጣም ቆንጆ ነው። ቀጥታ ወደ ስራው ነው ይፍከኝ። መጀመሪያ ዛሬ እንግዲህ ብረት ድስት ነው የምናዘጋጀው ማለት ነው። እያንዳንዱን ስቴፕ ተጠቀሙ። እኔ የሌለኝን ነገር እነግራችኋለሁ፣ እናንተ ትጨምሩበታላችሁ ማለት ነው። ኦኬ አንዳንድ እየጨረስኳቸው ነገሮች አሉ፣ ግን ያው ግዴታ ቪዲዮን መስራት አለብኝ ለእናንተ። ያው መጀመሪያ ከተልባ ነው የምንጀምረው ኦኬ። አንድ ማንኪያ ከግማሽ ተልባ እንጠቀማለን። እዚህ ጋ አያችሁት፣ ወደ ሰባት ፍሬ የሚሆን ክሎቭ ወይንም ቁርንፉድ እንጨምራለን እዚህ ላይ ማለት ነው። ብዙ ፕሮሰስ አለው። ልብ ብላችሁ ሳትሰለችሁ ሙሉ ቪዲዮውን ነው። ውሃ ሳናበዛ ግማሽ ብርጭቆ ይበቃናል። ምክንያቱም የምንሰራው ሴሩም ስለሆነ ለቆዳችን ስለሆነ ማለት ነው። ይሄንን ብረት ድስት ላይ ሰባት አስር ደቂቃ ጋዙ ላይ ጥጄዋለሁ። እንግዲህ እዩት ሰባት ወይም አስር ደቂቃ ብቻ ነው ተክተክ የምናደርገው ማለት ነው። የሚገርም የሚገርም በቃ እርጅናን የምናስወግድበት ሁሌ ቀን በቀን ከቤታችሁ ሳታጡት ማታ ማታ እየተቀባችሁ መተኛ ብቻ ነው ከእናንተ የሚሄድ ቤተሰቦች፣ እንግዲህ እዩት። በእንደዚህ አይነት መልኩ ተንተክትኳል ማለት ነው። አሁን ጋዙን አጠፋዋለሁ ተመልሼ እመጣለሁ ማለት ነው። አውጥቼዋለሁ ሳይቀዘቅዝ፣ በኋላ እንዲቀ ለመጭመቅ እንዳያስቸግራችሁ እንደዚህ ትኩሱን እዚህ ላይ አጥሉት። በኋላ ሲቀዘቅዝ መጠቀም ይቻላል። ችግር የለውም ማለት ነው። ኦኬ። ይኸው እንፋሎቱ ነው። አሁን እዚህ ላይ ይቀዘቅዝልኛል። ችግር የለውም ማለት ነው። አያችሁት? ከለሩ ራሱ ብራውን ነው። ማጂክ ነው። በቃ ማጂክ። በአለም ላይ በአለም ላይ ቦቶክስ ማለት ነው። ቦቶክስ በቃ በተለይ ፊታችሁ የከሳባችሁ እህቶቼ ፊታችሁ የማይወፍር በጣም የከሳ ፊት ካለ ይሄንን ተጠቀሙ። በጣም ፊታችሁን ይነፋፈዋል ማለት ነው፣ ያወፍራል። ቆዳን ያወፍራል፣ ያፋፋል። ኦኬ ፊታችሁ የከሳችሁ እባካችሁን ሞክሩትና አስቀምጡልኝ ኮመንት። ሱፕራይስ ነው የምትሆኑ ሁላችሁ ማለት ነው። አሁን ትንሽ ይቀዝቅዝና እዚህ ላይ መጨምራቸውን ግባቶች አንድ ማንኪያ ኦሊቬራ ጄል እንጨምርበታለን ማለት ነው። ኦሊቬራ ጄል በትልቁ አንድ ማንኪያ ትጨምራላችሁ። ቫይታሚን ኢ እዚህ ላይ ትጨምራላችሁ። እኔ ስለሌለኝ ነው ከይቅርታ ጋር፣ የሮዚ ውሃ የአበባ ውሃ። እኔም እሱን ፈልጌ አጣሁት፣ ነበረኝ፣ አጣሁት። በማርፌት እንደሄደ ራሱ አላውቅም። እሱን ትጨምሩበታላችሁ አንድ ማንኪያ ሮዚ ውሃ፣ የአበባ ውሃ ማለቴ ነው። ሮዚ ዋተር ይሸጣል። አንድ ማንኪያ ሮዚ ዋተር፣ አንድ ማንኪያ ኦሊቬራ ጄል። አሁን ጨምሬበታለሁ አንድ ካፕሱል ቫይታሚን ኢ የሌለኝ እኔ አሁን እዚህ ጋር የሌለኝ ምንድነው፣ የሮዝ ውሃና ቫይታሚን ኢ ስለሌለኝ፣ እናንተ ግን ገዝታችሁ ጨምሩ። እኔ ነገ ገዝቼ እዚህ ላይ እጨምረዋለሁ። ለራሴ ስለሆነ የሰራሁት ለእናንተ ቪዲዮን የቀረስኩት እንድትጠቀሙ ነው፣ ሞልታችሁ አሟልታችሁ። እኔ ግን ነገ እገዛና እዚሁ ላይ እጨምረዋለሁ። ምክንያቱም ከአሁን በኋላ በቃ ቀን በቀን እጠቀመዋለሁ። ማታ ማታ እየተቀባሁኝ እተኛለሁ፣ ጠዋት እታጠባለሁ። የሚገርም ለውጥ፣ ፊታችሁ አይከሳም። ፊታችሁ በጣም ይጠራል። ቆዳችሁ አያረጅም። እኔ በጣም ጠቅሞኛል። አርባ ዶላር አውጥቼ ነው የገዛሁት። መልሼ ራሱኑ ቤት ውስጥ ለስራ ብዬ ሰርቻለሁ። ሁላችሁም ተጠቀሙ። የጎደለው ይሄ ነው ማለት ነው። አላለቀም ፕሮሰሱ ማለት ነው። ይሄንን እዚህ ብልቃጡ ላይ እጨምር እና ውስጡ ደግሞ የምጨምር አለኝ። አሳያችኋለሁ። በጣም ፓወርፉል ነው የሚሆነው። በቃ ኃይለኛ በጣም በፍጥነት ነው የሚሰራላችሁ። ማታ ማታ ብቻ ነው የምትጠቀሙት። እየተቀባችሁ መተኛት ነው እንዳትታጠቡ። ጠዋት ተነስታችሁ ታጠቡ። ሱፕራይስ ነው የምትሆኑት። ቆዳችሁ በጣም የጸዳ የወፈረ፣ በተለይ የከሳ ቆዳ በጣም ያፋፋል ያወፍራል። ሙልት ያለ ቆዳ ይኖራችኋል ማለት ነው። እዩት ከለሩ ራሱ እዩት። ኦኬ አሁን እዚህ ላይ የበለጠ ፓወርፉል እንዲሆን ቅርንፉዱን እዚህ ላይ ጨምራለሁ። አንድ አምስት ፍሬ ቅድም ቀቅያለሁ አይደል ፍሬው ደሞ ውስጡ ተቀምጦ ይመዘምዘዋል ማለት ነው። ምዝምዝ ያለ እንዲሆን ማለት ነው። ሌላው አሁን የምጠቀመውን እዚህ ላይ እጨምረዋለሁ ማለት ነው። እዚ ጋ አሁንም ተልባ ጥሬ ተልባ ያስፈልገናል እና ማስለዋለን። ኦኬ አሁን እዚ ውስጥም እንደዛው ጨምሬ ነው የምጠቀመው። በተቀመጠ በተቀመጠና በቆየ ቁጥር በጣም ፓወሩ ይጨምራል። በጣም ፓወሩ ኃይለኛ ነው የሚሆነው በቃ አያችሁት ፓውሩ ኃይለኛ ነው። ይሄንን አስቀምጠዋለሁ ማለት ነው። ኦኬ አሁን ለራሴ መጠቀመውን በዚች ደግሞ እቀንስና ልክ እንዳሁኑ እቀንሸዋለሁ። ይሄው እሱ አይደለም እንዳትሉኝ ደግሞ እዚህ ውስጥ አርጌ ነው በአንድ እጄ ካሜራ ስለያዝኩኝ እንደዚህ አርጌ ነው እዚህ ላይ የሞላሁት ምክንያቱም እንትኑ ውስጡ ይሄ ማንቆርቆሪያ ነው የሚባለው አልገባ ብሎ ስላስቸገረኝ እንደዚህ አይነት መልኩ በማንኪያ ነው እዚህ ውስጥ የጨመርኩት ማለት ነው። ይሄው አያችሁት ራሱ የተጠቀምኩት ማለት ነው ራሱ። ኦኬ አሁን እዚህ ውስጥ ምን ጨምራለሁ? ሶስት ፍሬ ቅርንፉድ እና ተልባ የተወሰነች እዚህ ውስጥ ጨምሬ ሼክ አድርጓለሁ ማለት ነው። መተዋል ቅርንፉድን ብልቃጣ ትንሽ ስለሆነች እንግዲህ አራት ወይንም አምስት ፍሬ ትጨምራላችሁ። ልክ እኔ እንደሰራው ስሩ፣ እሺ። ውጤቱ ያማረ ነው የሚሆነው፣ ታያላችሁ። እዚህ ውስጥ በቆየ ቁጥር ቅርንፉዱና ተልባው በቆየ ቁጥር፣ በስማ ውጤቱን ልነግራችሁ አልችልም። ውጤቱን ልነግራችሁ አልችልም። ይሄ ተልባ ነው። እቺንም የምታክል ተልባ እዚህ ውስጥ ትጨምራላችሁ። ይቆያል ማለት ነው። ኦኬ ውስጡ ይቀመጣል፣ ስራውን ይሰራል። እየተብላላ እየተብላላ ይመጣና እናንተ በተጠቀማችሁ ቁጥር በቆየ ቁጥር ፓወሩ በጣም የጨመረ ነው፣ ውጤቱ በጣም የባሰ ነው ማለት ነው። አሁን ሚክስ እናድርግ። ታያችሁት፣ በደንብ ይታያችኋል። ቁርንፉዱም ተልባውም ውስጡ ገብቷል። ኦኬ፣ አሁን ለመቀባት ሬዲ ነው ማለት ነው፣ በቃ መቀባት ሬዲ ነው። አርባ ዶላር አተረፍኩ ማለት ነው። አርባ ዶላሬን አዳንኩ ማለት ነው። ለእናንተም ግዙ ብያችሁ ነበረ። እንዳገዙ አርባ ዶላራችሁን አተረፋችሁ። ይህን ነገር ተጠቀሙ። እርጅና የሚባል የቆዳ መሸብሸብ የሚባል በአጠቃላይ ቆዳችሁ ራሱ የፋፋና ያማረ ነው የሚሆነው በቃ፣ ሴሩም አልቋል ማለት ነው። ቀጥታ ወደ መቀባቱ ነው የምንሄደው አትረፍ ያለው አድኛ ያለው ማለት ነው። ታስታውሳላችሁ ሁሌ ሞስተራይዘ ግን እዩት፣ ቆዳ እንዴት በጣም ለውጣለ፣ የጸዳ ይፈካ ያለ ምንም ነገር እንግዲህ እዩት፣ በጣም ነው የሚያበራው። ስለዚህ ይሄ ነው ሚስጥሩ ማለት ነው። ቆዳችሁ በተአምር አይሸበሸብም። ቆዳችሁ እንዲወፍር እንደኔ እንደዚህ ያያችሁ ጉንጫቸው እንዲወጣ እንዲወፍር ይረዳቸዋል። በጣም ፊታችሁ የከሳቶቼ ይሄንን ተጠቀሙና እናመሰግናለን ነው የምትሉት። አሁን እንቀባለን ማታ ማታ ብቻ ነው ተቀብታችሁ የምትተኙት። መታጠብ የለም ጠዋት ነው የምትታጠቡት ማለት ነው። እዩት፣ እዩት፣ እዩት፣ አያችሁ፣ እዩት። በቃ ሳምሪ ትችያለሽ በሉኝ። እንግዲህ ኦኬ፣ እዩት። ማታ ማታ እየተቀባችሁ መተኛ ብቻ ነው ከናንተ የሚጠበቀው። ምንም ነገር አይፈለግም። ገና ይኸውት እንግዲህ ከመቀባቴ እንደት ቆዳዬን እንዳጸዳ። በተአምር ቆዳችሁ አያረጅም ግድ የላችሁም። እምላችሁም ስሙና አድርጉ። ውጤቱ ያማረ ያበደ ነው። አሁን አልታጠብም በቃ ነገ ነው የምታጠበው። ይሄንን የሰራሁት ለራሴ ነው። ምክንያቱም ስለጨረስኩኝ ጨርሻለሁ። የበቀደሙን ያንን አርባ ዶላር አውጥቼ የገዛሁትን ሴረም ሴሩ ጨርሼ ራሱኑ ሰራኩት ማለት ነው። ስለዚህ ሁሌ ከቤቴ አላጣም ማለት ነው። እኔ ሲያልቅብኝ መልሼ እሰራለሁ፣ ሲያልቅብኝ በቃ በደዚህ አይነት መልኩ ራሴን እጠብቃለሁ ማለት ነው። ቤተሰብ እንግዲህ መታጠቢያ የለም። ይሄን ይመስላል። ይዩት፣ ሁላችሁም ስሩ። የዛሬ ቪዲዮ እዚህ ላይ ያበቃል። ነገ ባዲስ ቪዲዮ ተመልሼ እስከመጣ በያላችሁበት፣ ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላም ያርጋት ፍቅሩን ያብዛልን እላለሁ። በተረፈ ሰብስክራይብ አርጉ እባካችሁን፣ ወደ 100ሺ እንጓዝ። እንግዲህ እንደምንም ምን ልግባ ሺ ልግባ በ2026 ቃል ገብታችሁልኛል። እኔም እንግዲህ ጎብዤ እንድሰራ ከናንተ ጋር 100ሺ እንድገባ፣ ሁላችሁም ሰብስክራይብ አድርጉ። ይሄንን ይገባሻል ካላችሁ ነው የምታረጉት፣ በግዴታ አይደለም። ስራዬ ካስደሰታችሁ፣ ለውጥ ካገኛችሁ፣ ሰብስክራይብ አድርጉ። 100% ለውጥ እንዳለው ስለማቅ በሰብስክራይብ አሸነፋችኋለሁ ማለት ነው እት እና በቃ አሁን መታጠብ የለም አያችሁ። ደርቋል ፊቴ ላይ ግን የምታጠበው ነገ ጠዋት ነው። ቀን በቀን ማታ ማታ እቀበዋለሁ። እናንተም ተጠቀሙላችኋለሁ። በተረፈ ስለተከታተላችሁ አመሰግናለሁ። ባይ